ተሰዶ የመዳምን ሽንት ቤት ለማጠብ ጾታ መቀየር አስፈላጊ አይደለም። ግድግዳ ለመፈተክ ጾታ መቀየር አስፈላጊ አይደለም። ተአሌ ሩሂ በሚል ቃል ለመደነጋገር ጾታ መቀየር አስፈላጊ አይደለም። እንግዲህ ነገሩ እንዲህ ነው። ቤተሰብ፣ እነዚህ ሰባት ወጣቶች ሴት መስለው ወደ ዱባይ ሊበሩ ሲሉ ተያዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ ላይክ አርጉ። እና እነዚህ ሰባት ወጣቶች እንዴት እንደተያዙ ልንገራችሁ ማለት ነው እንግዲህ ይሄ እኔም ጋር ጥያቄ የፈጠረብኝ ነገር አለ ማለት ነው። ማለት እነዚህ ልጆች ቦሌ ላይ ነው የተያዙት። እነዚህ ሰባት ወጣቶች ሴት መስለው ሊበሩ ሲሉ ተያዙ ነው የተባለው ማለት ነው። እና እንደ ተዛሪው ፕሮሰስ የለም ወይ ዱባይ ለመሄድ አሁን ላይ ዝም ብሎ ቲኬት ቆርጦ መሄድ ነው እንደሚቻለው ምርመራ የለም ድሩኮ ምርመራ ብዙ ፕሮሰስ አለ በፊት የሚሄዱ ልጆች ማለት ነውና አሁን ላይ ምንም ነገር የለም እሱ ለኔ አንድ ጥያቄ ነው ምክንያቱም እነዚህ ልጆች ምርመራ የተለያየ ፕሮሰስ ቀጠሮ ምናም ቢኖርባቸው የዛኔ እንዴት ወንድ መሆናቸው አልታወቀም ወይስ ደግሞ ብር እየከፈሉ አልፈው ነው? ምክንያቱም ዛሬ ጊዜ ብር የማይ የማይቀይረው ነገር የለም። የሰው ሕይወትም እያጠፋ ነው ማለት ነው። እንኳን አይደለም እንደዚህ አይነት ነገርና ብር እየሰጡ አልፈው ነው፣ ወይስ ደግሞ ሲመረመሩ እንደገና ደግሞ የተለያየ ቀጠሮ አለ። የዛኔ የዛኔ ወንድነታቸው አልታወቀም። የእውነት በጣም ነው የሚገርመው። እናቱ ቤት አንድ ኩባያ ውሃ ቀጥ ማያደርጉ የፈሰሰው ውሃ ማያፍሰሰው ሴት ወንድነቱን ቀይሮ ሴት ነኝ ብሎ ተሰዶ ስራ ሊሰራ? አረ እንደውም ሀገራችሁ ላይ እንኳን ወንድነታችሁ ታወቀ፣ ሰው ሀገር ላይ መታችሁ ዝ ብትታወቁ፣ ለሀገራችንም ውርዴት፣ ለራሳችሁም ትልቅ ትልቅ የማይሆን መጥፎ ነገር ውስጥ ነበር የምትገቡት። ሀገራችን ላይ እንኳን ሆነላችሁ ማለት ነው። እውነት በጣም ነው የሚደብረው። በነገራችን ላይ አንዳንዴም አይፈረድም። ለምን እንደው ታውቃላችሁ፣ ሀገራችን ሰላም ስለሌለ ስራ የለም በቃ ሁሉ ነገር ውድ ነው ይባላል። እና በዛ በዛ ምክንያት የሰው ልጅ ስደትን ሊመርጥ ይችላል። ነገር ግን በጾታቸው ሆነው መሰደድ ይችላሉ። ከፍለው ነው ዞሮ የሚሰደዱት አይደለ? ወንድ ሆነው ቢሰደዱ ወንዶች እየተሰደዱ አይደል? እንደ የተለያየ ሀገር እየተሰደዱ ነው እንኳን አይደለም በአየር በእግር ራሱ ሰው ድም የሚመጡ ስንት በረሃ አቋርጸው ስንት ባህር ተጉዘው በእግራቸው እየመጡ እየተሰደዱ አይደል እንዴ? እንኳን አይደለም በአየር ለመሄድ ማለት ነው። ስለዚህ መሰደድ ከፈለክ በጾታ ሆነ አተሰደድም እንዴ? ምንድን ነው እንደዚህ መልከስክስ? እውነት በጣም ነው የሚያስጠላው። ከወንድ ልጅም አይጠበቅም። ለሀገራችንም ለቤተሰብም ለራስም የሚያሳፍር ድርጊት ነው የሚደረጉት ማለት ነው። እነዚህ ልጆች እንግዲህ ካሰሩ እንጂ አሁን ምንም ነገር ያመጡት ውጤት ወይም ለውጥ የለም። ሀሳባቸው ሰርቶ ሄደው ለመለወጥ ነበር። ነገር ግን አንዳንድ ጊዜ ያዋጣናል ወይም ይለውጠናል ብለን የምናስባቸው ነገሮች ክስረት ላይና ውድቀት ላይ ሊጥሉን ይችላሉ ማለት ነው። እነዚህ ልጆች እንግዲህ ትልቅ ኪሳራ ውስጥ ነው የገቡት እንግዲህ ወይ እየከፈሉ ጾታቸው ወንድ እንደሆነ እያወቁ ብር እየሰጡ አልፈው ከሆነ እንግዲህ እየሰጡትን ብር አስባችሁታል፣ በጣም ብዙ ነው የሚሆነው። እንደገና ደግሞ ለምርመራ ለምናምን ይጭርሱስ ብር እንግዲህ በጣም ብዙ ነው የሚሆነው፣ ግን እዚህ ጋር ወንድነታቸው ሲታወቅ ምንም ትርፍ የሌለው ኪሳራ። በዛም ላይ ራሳቸው ላይ እንግዲህ ትልቅ ጉዳት ሳያደርሱ አይቀርም። እንግዲህ ዝም ወንዱ ነው ወዳ ሴት መስለው ወንዱ ነው ወዳ ወደ ሌላ ሀገር ሊሰደዱ ያሉ ሰዎች እንግዲህ ጣታቸው ምን እንደው ባላቅም የሆነ ቅጣት መቼም ሳያደርጉባቸው አይቀርም። ስለዚህ ራስን እንደዚህ ያልሆነ ቦታ ከመጣል በራሳችሁ ኮንፊደንስ ኑሯችሁ በራሳችሁ እጅ ምርቱን ነገር ጀምራችሁ የትም ሀገር መሰደድ ትችላላችሁ። የትም ሀገር ተሰዶ መስራት ይቻላል እኮ የግድ ሴትኑ የግድ ሽንት ቤት ህጅ ማጠብ አለብኝ? ሴትኑን ከምት ሽንት ቤት ነው የምናጥበው ለሽንት ቤት ለማጠብ እንደዚህ መሮጥ ምንድን ነው? ሽንት ቤት ማጠብ ከፈለጋችሁ ዘይናትን እንትን እንትን አትልም። እውነት አንዳንድ ጊዜ ወንዶች ራዙ ልበቢት ናቸው። ጥሩ አይደለም እንደዚህ ማድረግ ማለት ነው። አሁን እነዚህ ልጆች ያገኙት ጥቅም የለም ኪሳራ እንጂ በጣም ትልቅ ኪሳራ ውስጥ ነው የገቡት፣ ማለት ነው። እና በጣም ነው የሚገርመው ለመሰደድ ብዙ ነገር እየተደረገ ይገኛል። ግን ደግሞ መሰደድ ከፈለጋችሁ እንኳን አይደለም በራሳችሁ በኮንፊደንሳችሁ በጾታችሁ ሆናችሁ መሰደድ ትችላላችሁ። እንኳን አይደለም በአየር በባህር ስንቱ ነው እየመጡ ነው። ወንዶች ወንድ ወንድ ልጅ የወንድ ልጅ ልብ የሚሰማው ልብ ሆና ያለው ወንድ ልጅ ስንቱ ነው የፈለገበት ሀገር እየሄደ ነው ማለት ነው። እናንተ ግን ኮንፊደንስ ስለሚያንሳችሁ በራሳችሁ ስለማትተማመኑ በወንድነታችሁ ስለማትተማመኑ በወንድነታችሁ አሚሯችሁ እንትን ስለማይል ሴት አሁን ከአላህም ጋር ከፈጣሪም ጋር መጣላት፣ ከሰውም ጋር መጣላት ነው። እውነት አሁን ወንዱ ነው ሴት ነኝ ብሎ ሂጃብ መልበስ ይቃ መልበስ ምናምን የተለያየ ነገር ማድረግ እኔ እኔ እኮ እንዴ፣ እንዲሳልፈው ነው እኔ ምርመራ ቀጠሮ፣ የተለያየ ፓስፖርት ቀጠሮ ምናምን ምናምን የሚባለው ነገር እንዴ፣ ከፍለው አልፈው ነው እንጂ እውነት ዝም ብለውማ አያሳልፏቸውም። እንደገና ደግሞ ድምጻቸውም እኮ ይለያል። ድምጽ አሁን ምንም ወንድ ሴት ልጅ አንዳንድ ሴቶች የወንድ ድምጽ አላቸው ይባላል። ነገር ግን እንደው አብዛኛው ሴት አብዛኛው ሴትና ወንድ ድምጹ ይለያል። የሴትና የወንድ ድምጽ የተለያየ ነው። እና ድምፃቸውስጥ እንዴት አይለይም? እውነት፣ እንዴት አለፉ? ምርመራ ምናምን የተባለው እንዴት አለፉ? ወይስ ደግሞ አሁን ላይ ሳውዲ ለመግባት ሳውዲ አልኩኝ ዱባይ ለመግባት ምንም አይነት ምርመራም ሆነ ምንም አይነት ፕሮሰስ አያስፈልግም ቀጥታ መሄድ ነው የሚያስፈልገው። ማለት ሄዶ ቲኬት ቆርጦ መሳፈር ነው የሚያስፈልገው። ምንም አይነት እንትን አያስፈልግም። እኔ የእውነት እሱ ነገር ምንም አልገባኝም ማለት ነው እንዴት እንዳለፉ። ግን ዝሮ ልጆቹ ያማለ ኪሳራ ላይ ነው የወደቁት እንጂ የሚጠቅም ነገር ላይ አይደለም ያወደቁት እና ከእንደዚህ ነገር መቆጠብ ነው። መሰደድ ከፈለክ መሰደድ ትችላለህ። ማለት በእንትንህ ነገር ግን ስለተሰደደ አይደለም የሰው ልጅ ደግሞ የሚለወጠው አይኑ አገራችን ሰላሜ ሰላም አታለች። ሰላም ከማጣቷ የተነሳም ስራም የለም። ወጣቱ ተምሮ ዲግሪ ይዞ በቃ ተምሮ በቃ ቅንጭላቱ በእውቀት ተሞልቶ ነገር ግን የሚሰራው አቶ ቁጭ ያለ ብዙ ልጆች አሉ። ብዙ የመዳም ቀሞች ወንድሞቻቸውን አስተምረው ዲግሪ አስይዘው በእውቀት አስሞልተው ግን ደግሞ ብዙ ስራተው ወንድሞቻቸው የተቀመጡ ልጆች አሉ ማለት ነው። ሀገራችን ሰላም ስላላለው ስራም የለም። ሀገራችን መጀመሪያ ሀገራችን ሰላም ስትሆን ወደ ስራ ስራም ይፈጠረው አሁን ላይ ምንም አይነት ስራ የለም። ሰላም ከመጥፋቱ የተነሳ ሀገራችን ላይ ማለት ነው። በዛ ምክንያትም ስደትን ልንመርጥ እንቻላለን። ሴት ወንዱ ለመሰደድ ተሰደን ለመስራት ተሰደን ለመለወጥ ለመለወጥ ተሰደን ቤተሰቦቻችን ለመለወጥ ወይንም ደግሞ ተሰደን ራሳችንን ለመቻል ምናምን የተለያየ ሀሳብ ሴት ወንዱ ሊገባበት ይችላል። ሀገራችን ሰላም ከማጣቷ የተነሳ ሆኖም እያለ ግን በዚህ መልኩ አይደለም። ሁሉም በየራሱ ኮንፊደንስ ሙሉ ሆኖ በየራሱ እንትን መሰደድ ይችላል እና በመጀመሪያ እኔ የምለው አገራችንን ሰላሟን አላህ ይመልስልን። አገራችን ሰላም ትሆን አገራችን ሰላም ትሆነች፣ ብዙም ሰው ለመሰደድ እንደዚህ እንትን አይለም። ስራም እየተፈጠረ ይመጣል። ወጣቱ የተማረው እንኳን ያልተማረው እንኳን ለስደት ቢዳረግ የተማረው እንኳን ስራ ይይዛል። አሁን ላይ እንደምታዩት የተማረውም እንደነገርኳችሁ ያልተማረውም እኩል ነው፣ አገራችን ላይ ማለት ነው። ምንም አይነት ስራ የለም። ምንም በእውቀት ቁንጭላታችሁን ብትሞሉት ምንም አይነት ስራ የለም። ለመስራት ምንም ነገር ለመስራት ገንዘብ ያስፈልጋል ማለት ነው። ያን ገንዘብ ደግሞ ከየት እናምጣው በሚል እንትን ስደት ወይም ያልሆነ ነገር ውስጥ መግባት ወይም ደግሞ የተለያየ ነገር ውስጥ ምናምን የሚገቡ በጣም ብዙ ልጆች አሉ። በጣም ጎበዞች፣ በትምህርት በእውቀት የተሞሉ ግን ደግሞ በገንዘብ በመቸገር ስራ ለመጀመር ገንዘብ ስለሚቸግራቸው በዛ ምክንያት የሚሰደዱ በጣም ብዙ ወጣቶች አሉ ማለት ነው። እናም ግን ሁሉም እያለ በመጀመሪያ ለሀገራችን ዱአ ማድረግ ነው። ሀገራችን ሰላሟን አላህ እንዲመልስላ ዱአ ማድነግ ነው። ከዛ በቀጠለ ደግሞ መሰደር ከፈለግን በየራሳችን ኮንፊደንስ ሁነን መሰደር ነው። ላለሁኝ ይህ አይነት እነዚህ ሰባት ወጣቶች የሰሩት ስህተት መደገም የለበትም። የሚያስጠላ ለሀገርም መጥፎ ስም የሚያስጠራ ለቤተሰብ የሚያሳፍር ለራስም ኪሳራ ውስጥ የሚከት በጣም ያስጠላ ድርጊት ነው። ቤተሰብ እላለሁ። እንደኔ ሀሳብ ማለት ነው።